በክልሉ የጤና አገልግሎትን ተደራሽ ለማድረግና በግንዛቤ እጦት እናቶችና ህጻናት ከሚደርስባቸው እንግልት ለመታደግ የክልሉ ጤና ቢሮ ከዩኒሴፍ ጋር በመተባበር በአለታ ጩኮ ወረዳም የበጎ የጎጥ የጤና መልእክተኞችን አሰልጥኖ አስመርቋል። እኚህ በጎ የጤና አገልግሎት ሰጪ መልእክተኞች ህብረተሰቡ የጤና አገልግሎት እንዲያገኝና የጤና ባለሙያዎችን ድካም ከመቀነስ ረገድ አበርክቷቸው የላቀ ነው። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ጤና ቢሮ ምክትል የቢሮ ኃላፊና የአገልግሎት ፕሮግራም የሰላሞች ዘርፍ ኃላፊ አቶ በላይነ በቀለም የበጎ መልእክተኞች በተደራጀ መልኩ አገልግሎት መስጠት ጠቀሜታው የጎላ መሆኑን ገልጸዋል። የስርዓተ ምግብ አገልግሎት በተቀዳጀ በተደራጀ መልኩ አሁን እዚህ እንደሚናየው በቤት ለቤት ሲኬድ ስክሪን ይደረጋል። ልየታ፣ የስርዓተ ምግብ ልየታ ይደረጋል። ግሮዝ ሞኒተሪንግ ይሰራል። የክትባት አገልግሎት ክትባት ያላገኙ ህጻናት ክትባት እንዲያገኙ ይደረጋል። የአመጋገብ ስርዓታቸውን ላይ ትምህርት ይሰጣል። ይሄ አገልግሎት መስጠት ከተጀመረ ወዲህ ከዚህ በፊት ሲሰጥ የነበረው አገልግሎት እናቶችን ከስራ ያፈናቅላል። አሁን በአንድ ላይ በተቀናጀ መልኩ ስለሚሰጥ የእናቶችን የስራ ጊዜ ያው ክፍት ስለሚያደርግ ፕሮዳክቲቪቲ ይጨምራል። ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ የክልሉ ጤና ቢሮ በትኩረት እየሰራ ነው ያሉት የቢሮ ምክትል ኃላፊ በአንድ ማዕከል መሰል አገልግሎት መስጠት የታካሚውን ጊዜ ከመቀነስ ባለፈም የመንግስት ሀብትን ከብክነት ይታደጋልን ብለዋል። አጠቃላይ በክትባትና በሌሎች በመከላከል መስኩ የሚንሰጠው የጤና አገልግሎት ተደራሽነቱ፣ ፍትሐዊነቱ እየጨመረ የመጣበትና እርካታውን በዛ ልክ እየጨመረ የመጣበት ስርዓት መኖሩ በአንድ ላይ በተቀናጀ መልኩ የሚንሰጠው የመንግስት ሀብት እና ከፓርትነሪም የሚናገኘው ከአጋር ድርጅቶችም የሚናገኘው ድጋፍ ሁሉንም ፕሮግራም በተቀናጀ መልኩ ስለሚሰጥ ሪሶርስ ብክነቱንም ጭምር የቀነሰ የታይም ማናጅመንቱንም በዛው ልክ ማክስማይዝ ስላደረገ ጠንካራ የጤና ስርዓትን ለመገንባት ነው እየሰራን ያለን። በዩኒሴፍ የሐዋሳ ማስተባበሪያ ማዕከል አስተባባሪ መስከረም ደምሴ በበኩላቸው ፕሮጀክቱ በክልሉ በተለያዩ ዘርፎች ላይ ተሰማርቶ እየሰራ ስለመሆኑም አንስተዋል። ዩኒሴፍ በክልሉ ላይ በሲዳማ ክልል ላይ በጤና በውሃ፣ በትምህርት፣ በህፃናት ጥበቃ ላይ የተለያዩ ስራዎችን በሰፊው እየሰራ እንገኛለን። በዋነኛነት ከመንግስት አካል ጋር በመሆን የተለያዩ ስራዎችን ማህበረሰብ ውስጥ ገብተን የማህበረሰብን ጤና የማህበረሰብን ችግር ከመቅረፍ አንጻር ብዙ ድጋፍን እየሰጠን እንገኛለን። እንግዲህ ይህም ፕሮግራም በዋነኛነት የመንግስት እቅድ ቢሆንም መንግስትን ደግሞ በማገዝ ለውጥ ማህበረሰብ ውስጥ እንዲመጣ በማሰብ ህጻናት ላይ ሴቶች ላይ የሚደርሱ የተለያዩ ችግሮችን ከመቅረፍ አንጻር ዘርፈ ሰፊ የሆኑ ስራዎችን ለመስራት እንግዲህ በሰፊው እንቀጥላለን ብዬ አምናለሁ። በአለታ ጩኮ ወረዳ ስልጠና ከወሰዱ 368 የበጎ የጤና አገልግሎት ሰጪ መልእክተኞች መካከል አቶ ግርማ ጋቶም ከጤና ባለሙያዎች ጋር በመሆን ማህበረሰቡ የጤና አገልግሎት እንዲያገኝ በመስራት ላይ መሆናቸውንም ተናግረዋል። የእናቶችና የህጻናትን ሞት ለመቀነስ የሰጡንን ስልጠና በመጠቀም እኛም ከጤና ሰራተኞች ጋር አብሮ በመሆን ስራ እየሰራን ቆይተናል። ስልጠናም ደግሞ ከነበረብንበት ቦታ ጨምረን የህብረተሰቡን እንዲናግዝ እና ከነበሩበት አሸጋግረን ወደ ንጹህና ሳይቀር ፓኬጆቹን አንድ እስከ 18 የነበሩትን የጤና ፓኬጆቹን እያስተዋወሰናቸው ተግባር ደግሞ ሲያደርጉ እያየን ከጤና ባለሙያዎች ጋር አብረን እንሰራለን ማለት ነው። የጤና ባለሙያ የሆነችው ወርቅነሽ ጊአ ከዚህ ቀደም ቤት ለቤት በመዞር ለህብረተሰቡ የጤና አገልግሎት ሲሰጥ ድካም እንደነበረውም አንስታለች። አሁን ግን የበጎ የጤና አገልግሎት ሰጪ መልእክተኞች ተመርቀው ስራቸውን በመጋራታቸው እፎይታ እንዳለውም አንስተዋል። ቪኤችኤል ስልጠና ወስደው ወስደው ከተመለሱ በኋላ ለኛ በጣም ጥቅም አለው። እኛ ከዚህ በፊት መረጃ ስንፈልግ በ18ቱ ፓኬጅ ላይ በየት ለበየት ነው የምንሄደው። አሁን እነሱ ስልጠና ከወሰዱ በኋላ ሙሉ መረጃ እነሱ ለቅመው ነው የሚያመጡልን። በጣም ብዙ ጥቅም ነው አለው እነሱ ከጀመሩ በኋላ ማለት ነው። የህክምና አገልግሎቱ በዚህ ልክ በመጀመሩ ልዩ ስሜት እንዳለውም ተገልጿል። ጥሩ ነው ለጊዜም እንኪካቡ አሪፍ ነው ልጆቹ እንዴት ነው ይዛችሁ ኪትፋቱ ለጊዜ ይሽጣላችሁ